የፀሐይ እና የጨረቃ ውህደት በዚህ ቪዲዮ ስለ ታላቁ ነብይ ሙሐመድ ዓለይህ ሰላም እና ስለ እናታችን አይሻ ረዲየላሁ አንሃ ከመጀመሪያው እስከ መጨረሻው በአጭሩ የምንቃኝ ይሆናል። መቼም በውዱ ነብያችን ዓለይህ ሰላምና በእናታችን አይሻ ክብር ላይ የሚነዛ ውዥንብርና ዘለፋ የሁላችንም ልቤ ነካ የሚነካም ጉዳይ ነው። ዝምታም ቢሆን ለዚህ የተዛባ ትርክት እንዲስፋፋ ሰፊ እድልን መስጠት ነው። ይህ ቪዲዮ ከነቢዩ ሙሐመድ እና ከአይሻ ፍቅር መማር ለሚፈልግ እን እንደዚህ ሐሰተኛ የስም የማጥፋት ዘመቻ በእውቀትና በጥበብ የተሰጠ ምግባራዊ መልስ ነው። ስለዚህ ሙስሊሞች ላይክ፣ ሼር በማድረግ እንደዚሁም ቪዲዮውን እስከ መጨረሻው በማየት ይህንን እውነተኛና ውብ ታሪክ ለሰዎች በማዳረስ የነብዩን ፍቅርና የአይሻን ጥበብ በማሳየት ሁላችንም የድርሻችንን እንወጣ። እነሆ በታሪክ ወንዝ ውስጥ እንደ ንጹህ ዕንቁ የሚያበራ አንድ የእውነተኛ ፍቅርና የጥበብ ታሪክ አለ። ይህ ታሪክ ቤታቸው ከጭቃ የተሰራ ትንሽ ክፍል ቢሆንም በውስጡ ግን ለመላው ዓለም የሚተርፍ የእውቀት ውቅያኖስ የፈለቀበት የመጀመሪያው ታላቅ የእምነት ትምህርት ቤት የነበረበት የተልዕኮና የጥበብ ኪዳን ነው። ነገር ግን ይህ በክብር በፍቅርና በጨዋታ የታነጸ ታላቅ ታሪክ በዘመናት የድንቁርና አቧራ ተሸፍኖ፣ ዛሬ ላይ እውነቱን ባላወቁ፣ ታሪክን በራሱ መነጽር ማየት በተሳናቸው ተራ አንደበቶች የዘለፋ ሰለባ ሆኗል። ያ የንጹህ ፍቅር ጨዋታ በተዛባ ትርጉም ተለውሷል። ያ የእውቀት ኪዳን በማንቋሸሽ ቀስት ተወግቷል። ያ የነፍስ አጋርነት በጥላቻ ቀለም ተቀብቶ እንደ እንግዳና አስደንጋጭ ክስተት ይሳል። ታዲያ እውነተኛው ምስል የቱ ነው? የፍቅርና የጥበብ ታሪኩ ወይስ በዘመናት ጭጋግ ውስጥ የተፈጠረው የተዛባው ጥላ? ይህ ታሪክ የሁለት ሰዎች ጋብቻ ብቻ ብቻ ሳይሆን ከዚያም የላቀ መለኮታዊ ጥምረት ነው። እሱም የፀሐይና የጨረቃ ውህደት ነው። እርሱ ፀሐይ ነበር። ብርሃኑ ከራሱ የሚመነጭ ለመላው ዓለም የእውነትን ብርሃንና የመለኮታዊ መመሪያን ሙቀት ይዞ የመጣ ልክ እንደ ፀሐይ እና ከዚያም በላይ ብርሃነ ደማቅ፣ ሕይወት ሰጪና የጨለማን ድንቁርና የሚያስወግድ ነበር እርሷ ደግሞ ጨረቃ ነበረች የራሷ ብርሃን የሌላት ነገር ግን የዚያችን ፀሐይ ሙሉ ብርሃን አንጸባርቃ ሌሊቱን የምታበራ ፀሐይ በቀን ስትገዛ ወይም ስትሸጥ እርሷ የፀሐይን ብርሃን ተቀብላ ሌሊቱ ሲመጣ ማለትም ከእርሱ ህልፈት በኋላ ለዓለም መመሪያ ትሆን ዘንድ ተዘጋጀች ናት ልክ ጨረቃ ደማቁን የፀሐይ ብርሃን አብርዳና አረጋግታ ለአይኖቻችን እንዲመቻ አድርጋ እንደምታሳየን እርሷም የነብይነቱን ጥልቅና ደማቅ የሆኑ የህይወት ገጽታዎቹን ለህዝቡ በሚገባ መልኩ አስተላልፋለች በእርግጥም ነብዩ ሙሐመድ ዓለይህ ሰላም እና የእናታችን አይሻ ታሪክ በኢስላም ታሪክ ውስጥ እንደ ውብ አበባ የፈካ እንደ ንጋት ፀሐይ የደመቀ እንደ ጥልቅ ውቅያኖስ ምስጢርን ያዘለ የፍቅር የእምነትና የእውቀት ተምሳሌት ነው። ታሪኩ የሚጀምረው በህልም በተገለጸ መለኮታዊ ምልክት ነው። ጊዜው የታላቁ ነብዩ ሙሐመድ ዓለይህ ሰላም ህይወት በሀዘን ደመና የተሸፈነበት ወቅት ነበር። ውዷና የመጀመሪያዋ ሚስታቸው የእምነት አጋራቸውና የችግራቸው ተካፋይ የነበሩት እናታችን ኸዲጃ ረዲያላሁ አንሃ ከዚህ ዚ ዓለም በሞት ተለዩ። ይህም ወቅት በእስልምና ታሪክ ውስጥ ዓመል ሁዝን የሐዘን ዓመት ተብሎ ይጠራል። ታዲያ ታላቁ የአላህ መልእክተኛ ዓለይህ ሰላም በብቸኝነትና በሀዘን በተዋጡበት በዚህ ወቅት አላሁ ተዓላ ለቀጣዩ የሕይወት ምዕራፋቸው ማረፊያና ለኢስላም ቀጣይነት ደግሞ የእውቀት ማዕከል የምትሆንን ልዩ ሴት መረጠላቸው። ነቢዩ መሐመድ ዓለይህ ሰላም ተኝተው ሳለ በህልማቸው መላእኩ ጅብሪል ዓለይህ ሰላም በአረንጓዴ የሐር ጨርቅ የተሸፈነችን የትንሽዬ ልጅ ምስል ይዞላቸው ቀረበ። ጅብሪልም ዓለይህ ሰላም

ም ወህይ መውረጃ የፍቅርና የርህራህ መገለጫ እንዲሁም የመጀመሪያው እስላማዊ ዩኒቨርሲቲ ነበር። እናታችን አይሻ የዚህ ታላቅ ዩኒቨርሲቲ ኮከብ ተማሪ ነበሩ። ታዲያ የነብዩና የአይሻ ግንኙነት በክብርና በመፈቃቀር ላይ ብቻ የተመሰረተ አልነበረም። በውስጡ የሰው ልጅ ተፈጥሮ የሆነውን ጨዋታ የቀልድና የወዳጅነት ስሜትን ያንጸባርቅ ነበር። ታላቁ ነብይ አለይህ ሰላም ከጦርነት ዘመቻ ሲመለሱ ከአይሻ ጋር በሽቅድድ የሚወዳደሩ ነበር። አንዳንዴ እርሷ ስታሸንፋቸው፣ አንዳንዴ ደግሞ እርሳ ሰዎቻቸው ያሸንፏት ነበር። በሌላ ጊዜ ደግሞ በመስጅድ ውስጥ የሀበሻ ሰዎች በጦር ጨዋታ ሲዝናኑ እርሷ በነቢዩ ትከሻ ላይ ተደግፋ እንድትመለከት ያደርጓት ነበር። ቀይዳማዬ ያሉ በፍቅር ስም የሚጠሯት ነበር። እናታችን አይሻ ረዲየላሁ አንሃ የእውቀት ጥማትና የማወቅ ጉጉቷን ቢሆን ቀላል አልነበረም። ገና ከልጅነቷ ጀምሮ እጅግ በጣም አስተዋይ፣ የማስታወስ ችሎታዋ የላቀና የማወቅ ጉጉት ያላት ነበረች። የታማኙን ነቢይ ዓለይሂ ሰላም እያንዳንዱን እንቅስቃሴ ትከታተልና የምትሰማውን እያንዳንዱን ቃል በልቧም ትይዝ ነበር። ጥያቄም ከመጠየቅ ወደ ኋላ የማትለዋ ይህችው ኮከብ ተማሪ አንድ ነገር ካልገባት ያረሱለላህ፣ ይህ ነገር እንዴት ነው ብላ በጥልቀት ትጠይቅ ነበር። ታዲያ ይህ የማወቅ ጉጉቷ ወደፊት በሺዎች የሚቆጠሩ ሀዲሶችን በትክክል እንድታስተላልፍ፣ የኢስላም ሕግጋት ምንጭ እንድትሆን መሰረት ጥሎላት አለፈ። ይሁን እንጂ የማንኛውም ታሪክ ውበት የሚለካው በደስታ ጊዜያት ብቻ ሳይሆን በፈተና ወቅት በሚታየው ጥንካሬም ጭምር ነው። የአይሻ ረዲያላሁ ዓንሃ ሕይወትም ሕይወትም ከዚሁ አልነበረም የኢፍክ ክስተት በመባል የሚታወቀው የስም ማጥፋት ዘመቻ በሕይወቷ ውስጥ እንደ ከባድ ማዕበል የመጣ ታላቅ ፈተና ነበር ነገሩ እንዲህ ነው ከአንድ የጦር ዘመቻ ሲመለሱ እናታችን አይሻ ረዲየላሁ አንሃ ሳታስበው ከሰራዊቱ ወደ ኋላ ትቀራለች ሶፏን የተባለ ሶሃባም ብቻዋን ሲያገኛት በግመሉ ላይ ያስቀምጧት ወደ መዲና ይዟት ይመጣል ይህንን ክስተት የመዲና ሙናፊቆች ግብዞች በግንባር ቀደምትነት በመምራት በንጽህናዋ ላይ የሐሰት ወሬና የስም ማጥፋት ዘመቻን ከፈቱ ታዲያ ይህ ሐሰተ ኛ ወሬ እንደ ሰደድ እሳት በመዲና ከተማ ተሰራጨ። ታዲያ ይህ ጊዜ ለአይሻ ለነብዩ ዓለይህ ሰላም እና ለቤተሰቦቿ እጅግ በጣም ከባድ የሐዘን እና የጭንቀት ጊዜ ነበር። እናታችን አይሻ በከባድ ሐዘን ታመመች። ነገር ግን በእምነቷ ላይ እንደ አለጸናች። በዙሪያ ያሉ ሰዎች መላ ሲያጡ፣ እርሷ ግን እንዲህ አለች፣ እኔ የማውቀው የነብዩላህ ላህ ዩሱፍ ዓለይህ ሰላም አባት ነቢዩ ላህ ያዕቁብ ዓለይህ ሰላም ያሉትን ብቻ ነው አለች። እርሱም መልካም ትዕግስት ማድረግ ነው። በምትሉትም ነገር ላይ መታገ ማስገዣ አላህ ብቻ ነው ትል ነበር። በመጨረሻም የሰማይ ፍርድ ወረደ። የውስጥንም የውጭንም ማዋቂ የሆነው ሀያሉ ጌታ አላሁ ተዓላ የአኢሻን ንጽህና የሚያረጋግጡ አንቀጾችን በሱረቱ ኑር ላይ አወረደ። ይህ መለኮታዊ ምላሽ የአኢሻን ክብር ከፍ ከማድረግም በላይ ለሙስሊሙ ማህበረሰብ እስከ ዓለም ፍጻሜ ድረስ ስለ ወሬ፣ ስለ ስም ማጥፋትና ስለ ንጽህና አስፈላጊነት ታላቅ ትምህርትን ሰጥቶ አለፈ። ታዲያ የታላቁ ነብይ ሙሐመድ አለይሂ ሰላም የዚህ ምድር ቆይታቸው ወደ ፍጻሜው ሲቃረብ ህይወታቸው ከአይሻ ጋር የነበረው ትስስር ይበልጥ ጥልቅና መንፈሳዊ ሆነ። የመጨረሻዎቹን የህመማቸውን ቀናት ለማሳለፍ የመረጡት የአይሻን ቤት ነበር። ይህም በአላህ ፍቃድ ሌሎች ሚስቶቻቸውን በደስታ የተቀበሉት ውሳኔ ነበር። በህመማቸው ወቅት አይሻ ረዲያላሁ አንሃ እንደ እናት ትንከባከባቸው፣ እንደ ተማሪ ትሰማቸው፣ እንደ ውድ ሚስትም ታስታምማቸው ነበር። ከመሞታቸው ጥቂት ቀደም ብሎ የአይሻ ወንድም አብዱራህማን ኢብን አቢበከር ሲዋክ የጥርስ መፋቂያ ይዞ ወደ ክፍሉ ገባ። የእኛ ነብይ ዐለይሂ ሰላም ሚያሳሳው አይናቸው ወደ ሲዋኩ ተመለከቱ። አይሻም ፍላጎታቸውን ተረድታ የአላህ መልእክተኛ ሆይ ልስጥዎትን አለቻቸው። በራሳቸው ሲያመላክቱ ሲዋኩን ወስዳ ለሰለሰችላቸውና ሰጠቻቸው። ነቢዩም ዓለይሂ ሰላም ጥርሳቸውን ፋቁበት። ይህም ምን ያክል ለንጽህናቸው ታማኝ መሆናቸውን የሚያሳይ ታላቅ ክስተት ነበር። ታዲያ ያቺ ታላቅ ነፍስ ወደ ፈጣሪዋ የምትመለስበት ሰዓት ስትደርስ ታማኙ ነቢይ ሙሐመድ ዓለይሂ ሰላም በወዷ ሚስታቸው በአይሻ እቅፍ ውስጥ አንገታቸው ቻውን በደረቷ ላይ አስደግፈው በዚህ ምድር ላይ የመጨረሻ አስተንፋሳቸውን ተነፈሱ። የዘንፋላው አለይሂ ሰላም ቀብርም በዚሁ በአይሻ ክፍል ውስጥ ተቆፈረ። ይህ ቤት የፍቅራቸው ማዕከል ብቻ ሳይሆን የዘላለም ማረፊያቸውም ሆነ። ታዲያ ይህ የታላቁ ነብይ መሐመድ አለይሂ ሰላም ሞት የእስላምን ብርሃን አላደበዘዘውም። ይልቁንም እንደ አይሻ ባሉ ታላላቅ ሱሐቦች አማካኝነት ብርሃኑ ይበልጥ እንዲፈካ አደረገ። አይሻ የነብዩና አለይሂ ሰላም ትምህርቶች በልባ ውስጥ እንደ ውድ ሀብት ጠብቃ ይዛ ነበር። ታዲያ ይህ የ ነብዩ ዓለይሂ ሰላም አካላዊ ህልፈት የአይሻን ታላቅ የእውቀት ተልእኮን ጅማሯ በሰረ። ከዚያ ከመጀመሪያው ኢስላማዊ ዩኒቨርስቲ ኮኮብ ተማሪነት ወደ ኮኮብ መምህርትነት ተሸጋገረች። ከየቦታው የሚመጡ ሶሃቦች፣ ታብዕዮች፣ የሶሃቦች ተማሪዎችና እውቀት ፈላጊዎች ከእርሷ ግር ስር ተቀምጠው ይማሩ ነበር። እናታችን አይሻ ረዲየላሁ ዐንሃ ከሁለት ሺህ በላይ ሀዲሶችን በማስተላለፍ ከአቡ ሁረይራ ቀጥላ ሁለተኛዋ ታላቅ ሀዲስ አስተላላፊ ሆነች። ነገር ግን የእርሷ ሀዲሶች በብዛት ብቻ ሳይሆን በጥራት የተለዩ ናቸው። ምክንያቱም ከዛው ከምንጩ ጠላቂ ነበረች። እርሷ ለሴቶች ብቻ ሳይሆን ለወንዶችም ምርጥ መምህርት ስትሆን በተለይ ለሴት ልጆች የእውቀትን በር ከፍታለች። ሴቶች በኢስላም ውስጥ ምን ያህል ትልቅ ሚና መጫወት እንደሚችሉ በተግባር አሳይታለች። እርሷ አስተዋይ፣ ደፋር፣ እውቀትን ፈላጊና አስተማሪ በመሆን ለሚሊዮኖች ሙስሊም ሴቶች እስከዛሬ ድረስ አርአያ ሆና ኖራለች፣ ወደፊትም ትኖራለች። ይህ ክስተት የሀላል ትዳርን ጥፍጥና በኢስላም የሚያሳይ ሲሆን የእውቀትን አስፈላጊነትም

ውቀት ብርሃን ነው። ታዲያ ከዚህ ሁሉ በኋላ በዚሁ በኛው ዘመን ያልተገባ ረዳር ተሰረግቷል። መቼም አንድን ድንቅ የጥበብ ስራ ለመረዳት ከቅርብ ሆነን የሰአሊውን እያንዳንዱን የብሩሽ ምት ብቻ ሳይሆን እርምጃችንን ወደ ኋላ ወስደን ሙሉ ስዕሉን፣ ቀለማቱንና የሚፈጥረውን ስሜት መመልከት ያስፈልገናል። ልክ እንደዚሁ የነቢዩን ሙሐመድ አለህ ሰላም እና የእናታችንን አይሻ ረዲየላሁ አንሃ ጋብቻን ለመረዳት ከዘመናችን የግል እይታ ወጥተን የጋብቻውን ሙሉ ምስል፣ ፍቅሩን፣ ጥበቡንና ታሪካዊ ተልእኮውን በራሱ ዘመን መነጽር መመልከት የግድ ይለናል። ይህንን ህብረት በዘመናችን መስፈርት ብቻ ለመለካት መሞከር የውቅያኖስን ጥልቀት በዘንግ ለመለካት እንደመሞከር ነው። የእውነተኛው ምስል የሚገለጠው ከቁጥር ባሻገር ያለውን ጥልቅ ትርጉም ስንመረምር ነው። በመጀመሪያ ደረጃ ብስለትና እድሜ በሰባተኛው ክፍለ ዘመን እና በሃያ አንደኛው ክፍለ ዘመን ያላቸው ትርጉም ፍጹም የተለያየ መሆኑን መገንዘብ አለብን። በዘመናችን ብስለት መታወቂያ ወይም ፓስፖርት ላይ ከሚነበብ ቁጥር ጋር የተያያዘ ነው። ወደ ኋላ ስንመ መለስ ግን በወቅቱ በነበረው ዓለም፣ በአረቢያ ብቻ ሳይሆን በመላው አውሮፓ፣ በእስያና በአፍሪካ ብስለት የሚለካው በአካላዊና አእምራዊ ዝግጁነት ነበር። አንዲት ወጣት ለአካለ መጠን መድረሷ ለጋብቻ ኃላፊነት እንደ በቃች ማሳያ ተደርጎ ይወሰዳል። ይህ ደግሞ በሞቃታማ የአየር ንብረት ክልሎች ውስጥ ቀደም ብሎ የሚከሰት ተፈጥሯዊ ሂደት ነው። ስለዚህ የአይሻ ጋብቻ በወቅቱ በነበረው ማህበረሰብ ውስጥ ፍጹም ተፈጥሯዊና ተቀባይነት የነበረው ክስተት ነበር። ነቢዩ ዓለይሂ ሰላም ከማህበረሰባቸው ወጣ እንግዳ ነገር አልፈጸሙም። ድርጊታቸው በጊዜ በነበረ የሞራል የማህበራዊና የባህላዊ መስተጋብር ማዕቀፍ ውስጥ ሲታይ ምንም አይነት እንከን አልነበረውም። ታዲያ የዛሬን መነጸር አድርጎ የትናንቱን ዓለም መውቀስ ታሪክን አለመረዳት ብቻ ሳይሆን በጊዜና በባህል የተለያየን ማህበረሰብ በራስ እውነት ለመዳኘት ፍቃደኛ ለመሆን ነው። መቼም በታሪክ ውስጥ አንዳንድ እውነታዎች እንደ ጸሐይ ናቸው። በጊዜያዊ የጭፍን ጥላቻ ደመና ቢጋረዱም ብርሃናቸውና ሙቀታቸው ዘልቆ መውጣቱ አይቀርም። የነቢዩ ሙሃመድ አል ዓለይሂ ሰላም እና የእናታችን አይሻ እንዲህ አይነቱ ጋብቻም በዘመናት የፕሮፓጋንዳ አቧራ ለመሸፈን ቢሞክርም እውነቱ ሲገለጥ ግን የጥበብን የፍቅርንና የተልዕኮን ብርሃን የሚያንጸባርቅ ታላቅ ክስተት ሆኖ የሚገኝ ነው። መቼም አንድን ሰው በወንጀል ለመክሰስ ከተፈለገ የመጀመሪያ ምስክሮች የሚሆኑት ጠላቶቹ ናቸው። የነብዩ መሐመድ ዓለይሂ ሰላም ጠላቶች የመካ ቁረይሾች በታሪክ ከታዩት ሁሉ የከፉና ተንኮሎኞቹ ነበሩ። ነብይነታቸውን ለማጣጣል ያልፈነቀሉት ድንጋይ ያልተናገሩት ስ ማጥፋት አይነት አልነበረም። ድግምተኛ፣ እብድ፣ ገጣሚ፣ ቤተሰብ በታኘ እያሉ ቀንከሌት ይሰብኩ ነበር። የእርሳቸውን መልካም ስም ለማጉደፍ ትንሽ እንኳን ምክንያት ቢጤ ቢያገኙ እንደ ሰደድ እሳት በመላው አረቢያ ያሰራጩት ነበር። ታዲያ እዚህ ላይ ወሳኙን ጥያቄ እንጠይቅ፣ እነዚህ እስከዚህ ድረስ በጠላትነት የተነሱባቸው ሰዎች የአይሻን ጋብቻ ለምን እንደ ክስ አላነሱትም? መልሱ ግልጽና የማያሻማ ነው። ምክንያቱም በወቅቱ በነበረው ማህበረሰብ ባህልና ስነ ምግባር መሰረት ጋብቻው ምንም አይነት ኖር አልነበረውም። ነውር ቢሆን ኖሮ ከሁሉም የስም ማጥፋት ዘመቻዎች የላቀና ቀላሉ መሳሪያ የሆንላቸው ነበር። ነገር ግን የታሪክ መዛግብት በሙሉ ይመሰክራሉ። አንድም የቁረይሽ መሪም ሆነ ተራ ሰው ይህንን ጋብቻ እንደ ሞራል ውድቀት አንስቶት አያውቅም። ቤታቸው የኢስላም የመጀመሪያው ትምህርት ቤት ነበር። የኢስላም ሕግጋት ግማሹ ያህሉ ከቤታቸው ውስጥ የሚገኙ ከግል ሕይወታቸው ጋር የተቆራኙ ናቸው። ታዲያ ይህንን ጥልቅ የሆነ የቤተሰብ ሕይወት ትምህርት አይቶ ተረድቶና በንጹሕ አእምሮ ቀርጾ ለቀጣዩ ትውልድ በትክክል ማስ ተለፍ የሚችል ማን ነበር? መልሱ አይሻ ረላ አ ነበረች። አላሁ ተላ ለዚህ ታላቅ ተለኮ የመረጣት በወጣትነት ዕድሜዋ በነበራት የጠራ አእምሮ፣ የማይነጥፍ የማስታወስ ችሎታና የረቀቃ አስተውሎት ምክንያት ነበር። ገና በለጋ አእምሮዋ የነብዩና አለህ ሰላም እያንዳንዱን እንቅስቃሴ፣ ንግግር፣ ከቤተሰባቸው ጋር የነበራቸውን የፍቅር ግንኙነት፣ የሌሊት አምልኳቸውንና የግል ስርአታቸውን በንጹህ ሰሌዳ ላይ ቀርጻለች። ይህንን እውቀት ከእርሳቸው ሞት በኋላ ከአርባ ዓመታት ያህል ስትል ለሶሃባዎች ና ለታብዕዮችም አስተምራለች ምናልባትም እርሷ ባትኖር ኖሮ የኢስላም የእውቀት ውቅያኖስ ግማሽ ይጎድል ነበር ስለዚህ ጋብቻው ከግል ፍላጎት የዘለለ የእስልምናን ቀጣይነት ለማረጋገጥ የተፈጸመ መለኮታዊ ጥበብ የተሞላበት እቅድ ነበር ታዲያ ይህ ጉዳይ በተችዎች እንደሚሳለው አይደለም የነብዩ አለይህ ሰላም ና የአይሻ ረ ላሁ ንሃ ግንኙነት በግዳጅ ወይም በስልጣን ላይ ተመሰረተም አልነበረም። ታሪክ የሚመሰክረው በአለም ታሪክ ከተመዘገቡት የፍቅር ታሪኮች ሁሉ የላቀ በክብር፣ በመተሳሰብ ና በልብ ወዳጅነት የተገነባ እንደነበር ነው። አይሻ ረ ላሁ ንሃም በጋብቻ ውስጥ የተጨቆነች ሕፃን ሳትሆን በነቢዩ ፍቅርና እንክብካቤ ታንጻ ያደገች በራስ መተማመን የነበራት ጠያቂ፣ ተመራማሪ ና የነቢዩን አእምሮ አቻ የነበረች ታላቅ ሴት ነበረች። ከእርሳቸው ህልፈት በኋላ የነበረ ጠንካራ ስብዕና ለኸሊፋዎች እንኳን ሳይቀር ምክር መስጠቷና የእውቀት መሪ መሆኗ በጋብቻዋ ውስጥ ምን ያህል እንደተከበረች እና እንደታነጸች የሚያሳይ ትልቅ ምስክር ነው። ግንኙነታቸው የነፍስ አጋርነት፣ የመምህርና የተማሪ እንደዚሁም ከሁሉም በላይ ጥልቅ የሆነ የፍቅር ህብረት ነበር። ሆኖም የነቢዩ ሙሐመድ ዓለይህ ሰላም ክብር በስም ማጥፋት ማዕበል የሚናወጥ ሳይሆን እንደ ጽኑ ተራራ በታሪክና በእውነት ላይ የጸና ነው።